አዶኒ ጌታ ማለት ነው። አዶኒ ጌታ ነው። አዶን ነው ጌታ። አዶኒ ነው። አዶኒም አዶንም ጌታ ነው። ጌታዬና ጌታ ማለት ምንድን ነው ልዩነቱ? ፐርሰናል የሆነውን ነገር ጌታዬ፣ ጌታቸው የሚለውን እኮ አደለም እያወራን ያለ ጌታዬ የትኛው ነው ጌታ የትኛው ነው ማለት ጌታ የትኛው ነው ጌታ የትኛው ነው ማለት። እስቲ በዕብራይስጥኛ ጌታ በለልኝ አንዴ፣ ደግሞ አንዴ ደግሞ፣ አዶናይ ወይ አዶኒ የሚለው ጌታ ነው። እሞክራለሁ ስትል እና አንተ ነው ባይዞ ከአንደኛ ክፍል በታች አንደኛ ክፍል እንደሆን ፊ ካስደረግኩ ሶሪ ከዛ በታች ነ እሺ እሺ አንተ ደግሞ ከኔ በታች ነ እንቀጥለሽ ኦኬ እሺ ምን እናረጋለን መሰላችሁ ያ ጀማ በጣም በሚገርም ነገር ማለት ነው በጣም ዛሬ አልহামዱሊላሂ ረቢል ዓለሚን ወቁል ጃል ሐቅ ወዘሐቀል ባጢል እንግዲህ ያው ሰዓት ይያዝ አንድ ጊዜ ባክህ ያው ሰዓት ይሃም ወቆላሁ አልሀምዱሊላህ ምናም ስትል ነበር። እሺ እሺ፣ አንዴ እሱ ላይ እንኳን አታሾፍተውም። አንዴ ሰዓት። አይ እኔም እኔም አሾፋለሁ፣ አስቀይምሀለሁ። ተው፣ በዚህ በአምላክ አንቀያየም። አሁን እንቀጥል። አምስት አምስት ደቂቃ ነው። አዎ እሺ፣ ያው ቀጥል። ቆይ አዳም፣ እንኳንም አንተ ጠርተህ እምቢ አላልኩም። እንኳንም መጣ፣ እንኳንም አወራ። እሺ እሺ፣ እንቀጥል። አላስጀመርክም እኮ እንኳንም መጣ

አሁን የምናየው እኛ የጠበቅነው አንድ አምላክ የሚለውን ኮንሰብት ሳይሆን ከሱ ስላሴን ያስረዳናል ብለን ጠብቀን ነበረ። አንድም ያስረዳን ነገር የለም። ያጀማ ስላሴን አልተረዳንም። ዛሬ በቃ ተውሂድን በደንብ ተረድታችኋል። ያጀማ አንድ አምላክን በብቸኝነት እረፍት ያለውን አምልኮ ማምለክ በቃ አልሐምዱሊላሂ ረቢል አለሚን። እስልምናችን ይሄንን ነው ያስተማረን። ስለዚህ አላህ ምናለ እነዛ ሶስት ነው ያሉትን በእርግጥ ክደዋል በማለት ካሃዲ መሆናቸውን ሶስት ነው ያሉት ሰዎችን ተናግሯል ማለት ነው። እኛ የሚገርማችሁ ነገር ቅድመ ስለምናገር ይሞክረውን አይቼ ነበር ተውሂድ የነብያችን ሰለላሁ ዐለይሂ ወሰለም ንግግር በ2597 لا ينطق عن عن الهوى መሰለት ነው ቁርአን ላይ ማለት ነው ቁርአን ላይ በተመቱ

ይሄኛው ጋር ስንመጣ ደግሞ ከየት አይነት አስተምህሮ ነው ያለው ብለን ስንል ልብ አድርጎ የሚመጣውን አስተምህሮ ልብ አድርጎ እና ይሉኝ ያ ጀማ በደንብ ልብ አድርጋችሁ ይሁን፣ በደንብ በደንብ ማለት ነው። ሶስት አማልክትን ይዞ ሶስት አማልክትን ይዞ አንድ፣ ሁለት፣ ሶስት የሚባሉ አማልክትን ይዞ አንድ አምላክ አድርጎ መያዝ በጭራሽ የሚሆን ነገር አይደለም ማለት ነው። አብ ወል መንፈስ ቅዱስ የሚል ነገር ይዘን ማለት ነው። ልክ ከየት ነው የተወረሰው ከተባለ ከነዚህ ከነዚህ ከነዚህ አስተምሮ ነው የተወረሰው። የሂንዶች ስላሴ እንዲሁም ደግሞ የቀድሞ ፈርሳውያን አስተምህሮ እንዲሁም ደግሞ የቀድሞ ግብፃውያን አስተምህሮ። ይሄን ነበር የሰጡን። ይኸው የእነሱ አምላክ እንደዚህ ነው አይደለም። ይኸው ልባርጉ አምላክ ጋር የሚለው ሎጎስ ቃል እንግዲህ ከዚህ የራሳቸው ትምህርት ነው መንፈስ ሆሊ ጎስት ብለው ያስተማሩ ማለት ነው። ሆሊ ጎስት። ስለዚህ የቀድሞ የሮማውያን አስተምህሮ ነው አሁን ወርሰው እያስተማሩ ነው። ይሄንን ተቀበሉ ነው የሚለው ያ ጀማ። ይሄንን ተቀበሉ ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን የድሮ ባቢሎናውያን ትሪኒቲ የሚባለው ልብ አድርጉ፣ የፀሐይ የጨረቃና ወልድ ብለው እነዚህን፣ ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን ይሄንን እነዚህን የጣውታውያንን አካሄድ ተቀበሉ እያሉ ማለት ነው። እንዴት አድርገን እንቀበለው? እንዴት እንዴት አድርገን እንቀበለው? ስላሴ አንድም ቦታ ተጠቅሶ አላየንም፣ ያጀማ አንድም ቦታ ተጠቅሶ አላየንም ባይብል ላይ። ስለዚህ ይሄንን እንዴት አድርገን እረፍት እንዴት ይኖራቸዋል? እንዴት እንዴት አድርጎ ነው እረፍት የሚኖረው? ስለዚህ አሁን ምን አለ መስላችሁ፣ ይሄ አስተምህሮ የእነሱ አስተምህሮ ከሂንዱ ጋር በትክክል እንደሚመሳሰል ይው፣ ዘ ስሪ ጋድስ አለ ስሪ ጋድስ ሶስት አማልክት አብራሱ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ልባርጉ ይው ስሪ ጋር ሳለ ይሄ ደግሞ ብርሃማ የሚባለው አንደኛው ጋር አለ። ሁለተኛ ቪሽኑ የሚባለው ጋር አለ። ሌላኛው ሺቫ ቢካሚንግ ማኒፌስት ቱ ሂም ሪፕላይ ዳለ ለርን እያለ ቀጠልና ከዛ በኋላ ምን አለ መሰላችሁ፣ እነዚህ ሁሉ ምንድን ናቸው? ለምሳሌ ያው እሺ ዘ ሲንግል ቢንግ አፒራንስ አንደር ስሪ ፎርም አለ። ልባርጉ ቅድም የለም ያለው ማለት ነው። ቅድም የለም ያለው ያው ልብ አርጉ። ከዛ በኋላ እንግዲህ ባይ አክትስ ኦፍ ክሪኤሽን ፕሪዘርቬሽን ኤንድ አለ ኦኬ፣ ቆይ ዲስትራክሽን በት ምን አለ ዋን አለ አንድ ነው አለ አንድ አንድ። ይሄን አምልኮ ነው ተቀበሉ እያሉን። ይሄንን ይሄንን አምልኮ ማለት ነው እንዴት አርገን እንቀበለው? ይሄ እንዴት ነው እረፍት የሚሰጠን? ያጀማ እንዴት አርገን አንድ አምላክ ከሚለው ኮንሰፕት ወጥተን ሶስት አማልክተን እንዴት እናመልካለን? ሶስት ሶስት አማልክት እንዴት ነው ልናመልክ የምንችለው? በየትኛው መንገድ ነው ሶስት አማልክት የምናምን እኛ የጠየቅነው ስለ ስለ ሶስት አማልክት፣ እሱ የሚያስረዳን ስለ አንድ ስለ ኢየሱስ አምላክ ነው። ኢየሱስ ብቻ ነው እንደ አምላክ የተባለው? ባይብል ላይ በጣም ብዙ ሰዎች አምላክ ተብለው ተጠቅሰዋል። መላእክት አምላክ ተብለው ተጠቅሰዋል። ፈራጆች አምላክ ተብለው ተጠቅሰዋል። ሙሴ አምላክ ተብሏል። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። እኛ መቼ እንፈልግ ነው የፈለግነው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ኮንሰብት የት አለ? ወላ ኮንሰብቱ ቃሎች ስራሱ የት አለ? አስተምሮቱ የት አለ? የት አለ? ስላሴዎች የት አላችሁ? አላገኘንም። አንድ ከእናንተ መካከል ዛሬ እየሰማችሁ ካላችሁ እኔ ጋር መወያየት የሚፈልግ አንድ ክርስቲያን ከእናንተ ካለ ይኸው ጀባብ እያዋለው ማለት ነው። ውይይቴን ተቀበሉ፣ ውይይቴን ተቀበሉ ማለት ነው። ስላሴን አሳዩኝ እባካችሁ፣ ስላሴ አንድ አንድ አንድ ጥቅስ አሳዩኝ አንድ። ስለዚህ ሰአቴ አልቋል። አማንዬ አመሰግናለሁ። ለነበረን ቆይታ ቀጥል። ያው ስዕል እያሳየን እንጀምራለን። እኛም ሰአት ቆይ፣ ላስጀምር አንዴ፣ አንዴ ይቅርታ፣ አንዴ ይቅርታ። እሺ

አሁንማ ብሮ የክሎዚንግ ላይ ነው ያለ። ነው መረጃ ነገር መረጃ ጠይቄ ነው። ፎቶ ከሆነ የሙስሊሞቹ አላ አስጀምር። የቱ ጋር ነው ያገኘው? ይሄንን መጀመሪያ አስጀምር። እንደዚህማ አልቀጥልም። አስጀምር። አላህ ይ

በሬ ቢወፍር ማቅጠኛው ቢላ ነው ይባላል። እና የወፈረ ሁሉ አይከብድም፣ የወፈረ ሁሉ አይከብድም። እንዲህ ያሉ ተራ ነገራቶችም ይነሳሉ። እና በጣም የሚያሳዝን ነገር ነው። ሽንፈትም በሳቅ የመሸፈን ነገር ይታይበታል። መደንገጥ ነገር ይታይበታል። ያልጠበቀው ነገር እንግዲህ ሲቀርብለት ምናምን አይተናል። መጨረሻ ላይ እንደ አማራጭ ያደረገው ምንድነው ከተባለ ጎግል ገባና አላህ ይሄ ነው ምናምን ብሎ ሊሳደብ ነው። ባይ ዘ ወይ አይታችኋል። እሱ በማስረጃ መጽሐፍቶችን ከብቶ ሲያሳየው ኦኬ፣ ለምንድን ነው እኔማ ሊሳደበው ብሎ ወደ ስድብ ነው የሄደው። ኤብሮ እንደዚያ አላደረገም። ባይ ዘ ወይ እየተሳደበ አይደለም። እግዚአብሔር እንደዚህ ነው አላለም። ያደረገው ምንድን ነው አንተ የምታመልከው ሥላሴ ከድንጋይ አምልኮ ነው የመጣው ከጣዖት ነው የመጣው። ማስረጃ ይኸው፣ ይኸው፣ ይኸው። አይታችኋል። ማስረጃ እዚህ ጋር አለ። ስኮለሮችን እየጠቀሰ ሊቃውንቶችን እየጠቀሰ ነው ያሳየው እየተሳደበ አይደለም። ስለዚህ ሽንፈት ሲመጣ ሁሌም ኦኬ ምንድነው እንደ አማራጭ የሚወስዱት ክርስቲያኖች መሳደብን ነው። አምላክ ይሄ ነው እያሉ ማቅረብ ነው፣ ፎቶ ማምጣት ነው። እኛ ፎቶ አይደለም ያመጣ ነው ማስረጃ፣ ከገዛ መጽሐፍቶቻችሁ። ስለዚህ እንደዚህ ተራ መሆናቸውን ካያችሁ በጣም በቂ ነው። ምንም ነገር እንደማያቁ አሳይተናል። ጀዛከላሁ ኸይር ብሮ፣ በጣም ደስ የሚል ውይይት ነበረ። እንግዲህ በመረጋጋት እላፊ ቃል ሳትናገር ነው ዲቤቱን የጨረስከው። አላህ ይጨምርልህ። እንግዲህ ደስ የሚል ውይይት ነበረ፣ ደስ የሚል ቆይታ ነበረ ያደረገው።